ለመኝእና፣ አይደለም እርግጥ ነው ለምኜህ ነበር፣ የቴን ኪዳን ጠብቄ የአብሮነት ካስማ ልቀምር፣ ልዩነትን ውጉዝ ብዬ ሕብረትን ብቻ ስዘምር። ጋን ከሚያህል ጭንቅላትህ ቁንጣሪ እውቀት ስላጣ ትግስቴን ከፍርሃት ቆርጥረህ ቆንጨራ መርደህ መጣ። እልፍኝን በግፍ አርክሰህ አንገቴን ልታርደኝ ቃጣ። ሐቅ ነው ለምኜህ ነበር፣ ተግባርህ ከራዊ ታንሶ ስራህ ጎሚ ቢያስቋጥርም፣ ለመንኩህ እልሄን ውጬ ግፍ መዋጥ ከሬት ቢመርም። ለምኜህ ነበር የአያቴን ኪዳን ጠብቄ የአብሮነት ካስማ ልቀምር ልዩነትን ውጉዝ ብዬ ሕብረትን ብቻ ስዘምር ጋን ከሚያህል ጭንቅላትህ ቁንጣሪ እውቀት ስላጣ ትግስቴን ከፍራት ቆጥረህ ቆንጨራ ሞርደህ መጣ። እልፍኝን በግፍ አርክሰህ አንገቴን ልታርደኝ ቃጣህ አሁና ቅነው ለምኜህ ነበር፣ ተግባርህ ካራዊ ታንሶ ስራህ ጎሚ ቢያስቋጥርም ለመንኩ፣ ህልሄን ውጭ የግፍ መዋጥ ከሬት ቢመርም ለመንኩህ፣ መክሰስ ሲገባኝ ሳቅኜ በጊዮን መንፈስ፣ በእኔ ቁጣ ቂም እንዳይቆም፣ በእኔ ለሀገር እንዳትፈርስ፣ የአብሮነት ክር ተበጥሶ ፍቅራችን እንዳያነክስ፣ በአባቴ ብልሃት የኖረ ጦቢያዊነት እንዳይረክስ ለመንኩህ፣ አዎ ለመንኩህ፣ ለመንኩህ፣ አዎ ለመንኩህ። ግን ፍቅሬን ከትቢያ ለውሰህ በንቀት ከጅል ቆጠርከኝ፣ በቀናኋት መዲናዬ እንዳልገባ ከለከልከኝ፣ በዘሬ ላይ እልቂት ፈርደህ ትግስቴን ተፈታተንከኝ፣ ብዕሬን ወዲያ ወርውሬ ነፍስ እንዳነሳ ጋበዝከኝ፣ ማሳይ እንዶር በልቼ ጫካ እንድኖር አደረከኝ። አደረኩታ፣ አደረኩታ፣ ጫካ ገባሁ እንዳባቴ አባቴ፣ በአንድ ሞይዘር በአንድ ዝናር በአንድ ኩታ አደረኩታ። ይሄውና ደግሞ ዛሬ ጥማድ በሮቼ ሳይደክሞ ሳይ ደግሞ ማሳዬ ፍሬ ሳይነፍገኝ የሰላም አየር ፍለጋ ከጥርጊያ ዳርቻ ብገኝ እኔነቴን ተረማምደህ ቀን የሰጠው ቅሉን ሆነ ማተብ ሽጠህ ባመጣኸው በወረቀት ዘር ተምነ አንተ ከንቱ የሌባ አሽከር ሽራፊ እውቀት ያላደለ በወረቀት ልትደለለኝ ለማኝ ነኝ በል ትለኛለህ። አዎ አዎ ዛሬ ጥማድ በሮቼ ሳይደክሙ ማሳዬ ፍሬ ሳይነፍገኝ የሰላም አየር ፍለጋ ከመንገድ ዳርቻ ብገኝ እኔነቴን ተረማምደ ቀን የሰጠው ቅሉን ሆነ ማተብ ሽጠህ ባመጣኸው ወረቀት ብር ተማምነ አንተ ከንቱ የሌባ ሽከር ሽራፊ እውቀት ያላደለ በወረቀት ልትደልለኝ ለማኝ ነኝ በል ትለኛለህ። ለማኝም አይደለሁም ለማኝም አይደለሁም። መለኮት እውቀት የቸረኝ መቆምህን ዋልታ ማገር እንዳንተ ጎርፍ ያላመጣኝ ሀገር ያቀናሁ ባላገር እንኳንስ እንኳንስ ማረሻ ነቅቶት ወፋርታበት የሚያበቀል ገራገረ መሬት ያደለኝ በፉጨት ብቻ የሚግባቡ በኩር መሳይ ጥማድ ያለኝ ሀገር መስራች መንገድ ከፋች አማራ ነኝ። ለማኝም አይደለሁም። ለማኝ አይደለሁም። መለኮት እውቀት የቸረኝ የመቆም ዋልታ ማገር እንዳንተ ጎርፍ ያላመጣኝ ሀገር ያቀናው ባላገር እንኳንስ ማረሻ ነክቶት እንኳንስ አረሻው ቀርቶ ወፋርታበት የሚያበቅል ገራገር መሬት ያደለኝ በፉጨት ብቻ የሚግባቡ በኩር መሳይ ጥማድ ያለኝ ሀገር መስራች መንገድ ከፋች ሀገር አዝራች አማራ ነኝ። አማራ ነኝ የሀገር ካርታ አማራ ነኝ የሀገር ዋልታ ያዝመራ የሸቱ ጌታ የወተት የማሩ ጌታ የእውቀት የጥበብ ጌታ፣ ቀን ዘሞብኝ ፊትህ ብቆም ማንነቴን አልጠላሁም። ዘር አማራ ነፍጠኛ እንጂ ለማኝማ አይደለሁም።